አሰላሙ አሌይኩም ወረህመቱላህ ወበረካቱ፣ ውድ የተከበራችሁ ክብራት እና ክብራን፣ ውድ ቤተሰቦች፣ ውድ የሀገሬ ልጆች እንደምን አላችሁ? ለካ እንትን ላይ እስኪ

አንተና ያደረግኩት ታውቃላችሁ? ነበር ስሙ፣ ረሳው ወይ ወይ የት ጋር ነበር ፋብሪክ የሚደረገው? ፋብሪክ የሚደረገው የት ጋር ነው? ፋብሪክ እኮ አልሆነም ጀማል፣ እንጂስ ነው ጀማል።

እንዴ ጠፋኝ እኮ ልጆች፣ አታውቁበትም እናንተም። ፐብሊክ ሳላ አደርገው ያውና፣ ፐብሊክ ተለማማኩበት ነው ይሄው። አሁን አሰላሙ አለይኩም ወራህመቱላ ወረካቱ፣ ውድ የተከበራችሁ ክብራትና ክብሯን፣ ውድ ያገሬ ልጆች፣ ያለሁት ከአዲስ አበባ ነው። በነገራችን ላይ ወርከድን ሰምታችሁታል እንትን ስለሆነ ማለት ነው። አዲስ ስለሆንኩኝ ስለቆየሁኝ አልገባኝም ነበር ማለት ነው። ማድረጊያው ጠፋኝ። አሁን ከአዲስ አበባ ነው ያለሁት። የፈለጋችሁትን ጥያቄ መጠየቅ ትችላላችሁ። ለመጀመሪያ ጊዜ ከስንት ዓመት በኋላ ላይቭ ገብቻለሁ ማለት ነው። ሸርሸር እያደረጋችሁ ቶሎ ሸርሸር እያደረጋችሁ አሁን ጥያቄ መጠየቅ ትችላላችሁ። አዲስ አበባ የአልጋ ዋጋ ምናምን ቪዲዮ ገልብጬ አሳያችኋለሁ። በነገራችን ላይ ጠፍቶ ነበር የሚገርማችሁ ማለት ነው። ስትሪም ያርድ እንዴት እንዲህ ይጠፋኛል አንተ እየ ለካ እንደው ሰው ዝም ታለ ተተወ ከላስ ሁሉም ነገር ይጠፋፋል። አሁን አዲስ አበባ ላይ ስለ መንገድ ስለምናምን ስለምናምን ስለፈለጋችሁት ነገር መጠየቅ እንደምትችሉ በእርግጠኝነት ነግራችኋለሁ ማለት ነው። ግን ገባ ገባ በሉ ገባ ገባ በሉ የፈለጋችሁት ነገር እንድትጠይቁ ገባ ገባ ገባ ገባ በሉ። አዲስ አበባ ነው። ይሄ የአልጋውን ዋጋ የምነግራችሁ ያለሁኝ ባካርጌ ካሜራው ማለት ነው። የአልጋውን ዋጋ፣ ይሄ አልጋ አሁን ስንት እንደተከፈለበት እነግራችኋለሁ። ላይክ አድርጎ ግን ካሜራ እየዘጋሁ ነው። የት ጋር ነው? ላይክ አድርጎ የአልጋውንም ዋጋ ልንገራችሁ። የት ጋር ነው? ካሜራ ካሜራ ልገልብጥላችሁ። ባክ ፍሮንት ይሄን አልጋ ዋጋ አሁን ላሳያችሁ። የዚህ አልጋ ዋጋ፣ እንደዚህ ሳደርገው ይሻል እንደሆነ ይሄ አልጋ አሁን አንድ ክላስ ውስጥ ሶስት ሰው ነው ያለው። አንድ ክላስ ውስጥ ይሄ አልጋ አሁን ስንት እንደሆነ ገምቱ ማለት ነው። ገምቱ፣ በእናንተ የዚህ አልጋ ዋጋ ስንት ነው ብላችሁ ተገምታላችሁ? እስኪ ገምቱ። ይሄ አልጋ ዋጋ አሁን ይሄ የተኛበት አንድ አልጋ፣ ሁለት አልጋ፣ አንዷ ክላስ ውስጥ ሶስት ሰው አለው። ያለሁት መርካቶ አዲስ አበባ አንዋር መስጂድ ጀርባ ነው። እዚያው አንዋር መስጂድ ስር ነው ማለት ነው። እንደነህ ጀምብላለች ሰላም ደህና ነኝ አልሐምዱሊላህ። ከደር አህመድ ሸበካ አስተካክለው አይሰማም፣ ሸበካ አይሰማም። እንደ ደህና መስሎኝ ነበረ። እስኪ ሸበካ ካልተሰማ ምን ሸበካ አይሰማህም መስሎኛል። እኔ እኮ ይኸው አሁን አልጋ ቤት ነው ያለሁት፣ አልጋ ቤት ነው ያለሁት። ካሜራውን ፍሮንት ላድርገውና ላወራችሁ እንዴ ጠፋፋኝ ፋይን ኮንቲ ያረ ስንት አመቴ ላይፍ ላይ ተገባሁ? ለማንኛውም ይሄን ይመስላል። ይሄ አልጋ ቤት አሁን የተከፈለበትን ዋጋ ልነግራችሁ እወዳለሁኝ። ላይክ እያደረጋችሁ ገባ ገባ በሉ። መቼ መጣህ ነው? ቆየሁ እኮ ከመጣሁ ከድር ቆየሁኝ። አንድ ሺ አምስት መቶ ላይ አንድ ሺ አምስት መቶ አይደለም ይሄ አልጋ አንድ ሺ አምስት መቶ አይደለም። የምር እነግራችኋለሁኝ። የፈለጋችሁትን ጠይቁ። አዲስ አበባ ገበያ ዛሬ ዞር ዞር ብዬ፣ የምጠይቅላችሁ የምፈልጉትም ነገር ካለ እነግራችኋለሁ። አንድ ሺህ አምስት መቶ እንዴ ሆቴል እኮ አደለም የገባሁት። ሆቴል ያኔ ብላ ኖርማል አኗር መስ ትችላለህ አደለ። ይሄ በቃ በአሜሪካ ግቢ አካባቢ ያሉ ትንንሽ ቤቶች እዛ ነው ያለሁት። ግን ደህና ነው፣ ተመጣጣኝ ነው ዋጋው። አልጋው አንዱ ክፍል ውስጥ ሶስት አልጋ ነው ያለው። እንደዛ ነው። ስለ መንገድ፣ ስለ ሀገሪቱ ያየኸውን የፈለጋችሁትን መጠየቅ ትችላላችሁ። ብርዱ ግን ልነግራችሁ አልችልም። አዲስ አበባ አካባቢ ያላችሁ ታውቃላችሁ በኛ አካባቢ እኮ ደህና ነው። በል ተናገር፣ እና ወደ ገደለው ኦኬ። የአልጋው ዋጋ ልንገራችሁ። ቆይ ልገልብጥ እና የአልጋ ዋጋ ካሜራውን ልገልብጥ እና እያያችሁት ልንገራችሁ፣ እንዲገባችሁ ማየት ማመን ነው፣ ይሻል ይመስለኛል ማለት ነው። የዚህ አልጋ ዋጋ ብታምኑም ባታምኑም አሁን ይህ ሶስት አልጋ ቆይ፣ ቆሜ ላሳያችሁ። የዚህ ሶስት አልጋ ዋጋ ይሄ እንደዚህ አሁን የተኛሁበት አልጋ ነው። እንደዚህ ልገልብጠው። ይሄ የተኛሁበት አልጋ ነው። ይሄ ለሶስት ነው። ያዝ ነው ጓደኛችን ነው ይሄ ነው። አሁን ይህች አንዱ አልጋ 300 ብር ናት። አንዱ አልጋ 300 ብር፣ አንዱ አልጋ 300 ብር። ይህች ሙሉ ክላሷ 900 ብር ማለት ነው። ይህች ሙሉ ክላሷ 900 ብር ናት። ይታያል ቪዲዮ በደንብ ጥራት አለው። በነገራችን ላይ ሊቭ ላይ የተገባው በጣም ስለቆየሁኝ እንትን አይታይም። አሁን ይሄ 900 ብር ነው የተከፈለበት ሙሉ እናደረግላችሁ ነበር እንጂ አይታይ አይታይ ለእናንተ አላውቅም። እስኪ ሌላ ስልክ ላይ አዎ ይሄ አልጋ የምታዩት ዘጠኝ መቶ ብር ነው። አንዱ ሶስት መቶ ብር አንዱ ሶስት መቶ ብር አንዱ ሶስት መቶ ብር። ሙሉ ክላሷ ውስጥ ዘጠኝ መቶ ብር አንዷ ክላስ ማለት ነው ለሶስት ሰው። ብቻህን ከተኛው እዚህ አሚል ከግቢ ነው ለአንድ ሰው ሶስት መቶ ማለት ነው። ሶስት ሶስት መቶ ዘጠኝ መቶ ብር ነው ይሄ አልጋ የምታዩት አልጋ ማለት ነው። አጠቃላይ ደህና ነው እንደኔ ግን ለሶስታችን ሶስት ሆነን የተኛነው ነው። የመጣው ደግሞ ወንድሜን ፕሮሰስ ላስጨርስ የመጣው ፓስፖርት ነበረው። አሻራ ሰጥተን አንድ ሚሴጅ የሚመጣለች እሷ አልመጣለን ብላ እየጠበቅን ያለ ነው። የአማላያም ዛሬ አዲስ አበባን ከመጣች ያው ዛሬ እሑድ ስለሆነ ተነገ እንጨርሳለን ማለት ነው። ካልመጣ ደግሞ እንግዲህ ቶሎ እንድትመጣ አላ ሂርዳን ብርዱ፣ ስለ ብርዱ ልነግራቸዋል ምስኪ ላይ ይሄ ሶስት መቶ ብር ነው። አንድ ጥብስ አዲስ አበባ ላይ ግን ቦታ ቦታ አለው። የበሬ ጥብስ ሶስት መቶ አርባ ብር ነው። ሌላ ቦታ ደግሞ አምስት መቶ ብር አለ ብለዋል። እሱን አላየሁም ግን እንትን አሁን ጀመር ቤካ ቤታ ቤት ብያለሁ። ወደ አረብ ሀገር ትመለሳለህ እንዴት አደርክ ነው አልሽኝ። ወደ አረብ ሀገር አኪድ እመለሳለሁ ገና ነኝ እንጂ እመልሳለሁ ግን ቃማ ምናምን ልቤ ተምታቷል። ሀገር ኑሮ ኑሮ ይላል ብር ታለ ስራ ከተመቻቸ ዝም ልሰራ ይችላሉ። ግን መመላለስ ይፈልጋለሁ። በዑምራ በምንም በፊዛ በተለያየ ፊዛም ቢሆን ወይ በቃማም ቢሆን መመለስ አይቀርም። አሁን ግን ወንድሜን ለመላክ ነው። ወጥቶ ያቅም ነበር በልተናገር ሀገር ወደ ደክ ወደ አረብ ሀገር መሰል አረ ጀማል፣ እኔ ሀገር የገብች መተኛት ብቻ ነው። ኦኬ አማሪክ ክክ አብሽሪ፣ አብሽሪ፣ ትተኛለሽ። የምር ትተኛለሽ። አብሽሪ እኔ አሁን ተኝቻለሁ ያለው ብርድ ብርዱ። ግን በነገራችን ላይ ማለት ነው ብርዱ አያምም። ያኔ በሽታ የሚሆን ብርድ አይደለም። ለዘብ ያለ ቀዝቃዛ ብርድ ነው። ብዙ ሰው አይጎዳም ማለት ነው። ብርዱ እንደዚህ የሚጎዳ አይነት ብርድ አይደለም። አላህ ያሳካልህ። እንደ አሚን አሚን ያረብ ለአሚን ለዱዐ እሺ። እዛ ኪላ ኸይር በጠዋት ዱዐ አረሺልኝ። ለአንቺም አላህ ያሳካልሽ። አቦ የእረፍት እንጀራ አላህ ይስጣችሁ ሁላችሁንም፣ ሁላችንንም አገራችን ላይ ያው ከሰላም ማጣት በቀር ብር ካለህ ደግሞ በቃ ትኖራለህ። ብር ማለት ስራ ካለ አሪፍ ስራ ካለ ትኖራለህ። የትራንስፖርት ውድ ነው ድሮ አሁን አዲስ አበባ ላይ በአስር ብር በአምስት ብር ምናምን የሚከድበት አሁን አምሳ ብር እስከ መቶ ብር ነው ወደ ላይ ነው፣ ከአምሳ ብር በላይ ነው። በአጭሩ ያው ትልልቅ ውድ ነው መኪና ድሮ አስር ብር የነበረው መቶ ብር ነው። ለግምት ልንገራቸው፣ አስር ብር የነበረ የትራንስፖርት አሁን መቶ ብር ነው። መቶ ብር የነበረ ሰባት መቶ ስምንት መቶ ብር ነው። እንደዛ ነው በእርግጥ በታሪፍ አይደለም ጭምት ያው የሚቆጣጠር የለ ትራፊኮች ደግሞ በደረሱበት በተለይ በዚህ በአፋር በኩል ብር እየሰጡ ነው ያልፉት ኧረ ደግሞ ያለውበትን ቦታ ሰላቅ እንደ አይወራም ኢትዮጵያ ላይ ሆኜ ሰላማት ለማንኛውም እንደዛ ነው ላችኋለሁኝ በተረፈ አየሩ ምናምኑ በጣም ደስ ይላል አሁን ጥያቄ ጠይቁ ስለመንገድ ወይ አዲስ አበባ ላይ ምን እንደምጠይቅላችሁ ገበያ በተለይ መርካቶ ገበያው የኢትዮጵያ እምብርት በሆነችው አዲስ አበባ መርካቶ ገበያ፣ እንደውም የአዲስ አበባ እምብርት የሆነችው መርካቶ ነው ያለሁት፣ እንዲሁም የገበያው ሁሉ እምብርት በሆነችው መርካቶ ማለት ነው። ታውቃላችሁ በየትኛውም ክፍለ ሀገር ጠርቶ ከይሁ ከአዲስ አበባ ራሱ መከፋፈያ ከአዲስ አበባ ከመርካቶ ነው። አሁን ገበያ ምን ልጠይቅላችሁ? እስከዛሬ ጠለባት እየጠለባችሁ የተበላችሁ ካላችሁ ዋጋ ማወቅ የምትፈልጉት ማንኛውም ነገር ጠየቅ ጠየቅ ቼክ አድርጎ እመልስላችኋለሁ ማለት ነው። ላይቭም ተገባሁ፣ እንግዲህ ከስንት ዓመት በኋላ መልሼ ላይቭ ገባሁኝ። ገብቼ አላቅም ጠፍቶኝ ራሱ ድንግርግር ነው የወጣው፣ ልክ እንዳዲስ ሰው ማለት ነው። ይህን ይመስላል። ከእናንተ የሚጠበቀው ላይክ ሰብስክራይብ እያደረጋችሁ፣ ጥያቄ ካላችሁ ቶሎ ቶሎ በሉ። አሚን አሚን፣ አብሽር፣ የሼቴ ገባ ገባ እያላችሁ ጥያቄ፣ የላችሁ ምንም ነገር አዲስ አበባ ላይ ምንም እንድጠይቅላችሁ የሚፈልጉ ነገር የለም? በአዲስ አበባ አጃ የላችሁም ጉዳይ የላችሁም። እሺ ስለ መንገድ ሳ አደነዝዛችኋለሁ። እንግዲህ ላይብ ላይ እየገባሁ ማለት ነው። ለማንኛውም ያለሁት አዲስ አበባ ነኝ። ያው ታይትል ላይ እንደምታወት አዲስ አበባ ላይብ አልጋ ዋጋ እና ክፍሌ የፈለጋችሁትን ጠይቁ፣ ቀጥታ ስለ መንገድ ስለምናምን ማንኛውም ነገር ግን ላይክ አድርጉ። ማንኛውም ነገር ጠይቁ ብያችኋለሁ። መጠየቅ ትችላላችሁ። እኔ ለመመለስ ዛሬ ይኸው ከስንት ዓመት በኋላ ላይቭ ላይ ገብቼላችኋለሁ። ከተማ ውስጥ ምገባላችሁ ነበር። አቦ ደግሞ ይመቱኛል፣ አስቸጋሪ ነው። ስልኬን ይወስዱብኛል። ማለቴ ምን ፍቃድ ምናምን ወይ ይሆን አልታወቅም። ፍቃድህን አንተ ላይቭ ለመግባት ወይ ከተማ ለማሳየት ሊሉ ስለሚችሉ ከዚህ ተክላስ ይሆን ይሻለኛል። ምክንያቱም ያው ታውቃላችሁ ሁሉም ነገር ክብር ምናምን ነው። በእርግጥ ኢትዮበርኮ ያው ለመንግስትም ጥቅም ነው ሀገራችንም ለዶራ ያመጣል በትንሽ ሆን ስለዚህ ግን ያው ከተማውን ገብቼ ዞርኩ ባሳያችሁ ደስ በላይ ነበር ግን ምናልባት ደግሞ አንጣ ፈቃድህን አንጣንትንን ብለው አጉል ያደረጉኛል ለዛ ነው እስኪ እናንተ ጠይቁ የምትጠይቁ ተኝቼ ነው ማወራችሁ እንዴ ብርድ ሊገለኝ ነው አዲስ አበባ ያላችሁ ማነው ቁርስ የሚጋብዘኝ አዲስ አበባ ያላችሁ ሰዎች ቁርስ ጋር ከአዲስ አበባ ሽር ያለው ከተማ በርዶ ሊገለኝ ነው። እናንተ እንዴት ናቸው? ምንም ሰው የለስም። ኧረ ላይክ አድርጉ። ዘጠኝ ሰው አለ ላይክ ምናምን አድርጉና ኑ ቶሎ ጥይቁ። እስትሪም ያርድ እንትን ምንድን ነው እላክላችሁ ወይ ከሰዓት እገባለሁ። ምር ከሰዓት እገባላችሁ አለው ላይቭ ኢንሻላህ ማለት ነው። ጥያቄ ካላችሁ ማንኛውንም ጥያቄ አዲስ አበባ ላይ እንድጠይቅላችሁ። አንዲት እህቴ እንትን ጠይቅልኝ ብላኛለች ብላኛለች አሁን ስወጣ ጠይቅላት አለሁ። የሆነ እንደ ሰራሚክ ወይም ደግሞ በአረበኛ በላጥ የሚባል አይነት ሆኖ ግን ይህ የሚፈሰስ ነው፣ የሆነ በቃ በሱ ምትክ የመጣ ነው ብላለች። ስሙ በአረበኛ አዝል ይባላል ብላ በአማርኛ አላወቅኩትም። እሱን ጠይቅልኝ ብላኛ ላይ ጠይቅላት አለሁ። አሰላሙ አሌይኩም። ወአሌይኩም ሰላም ወረህመቱላ ወበረካቱሁ አህለን ወሰህለን ቶም ቲዩብ፣ አህለን አህለን። ዛሬ አዲስ አበባ ነው ያለሁት። ሰሞኑን ወደ ክፍለ ሀገር መለሳለሁ። ስለዚህ በአዲስ አበባ ዙሪያ እንድጠይቅላችሁ የፈለግኩት የፈለጋችሁት እንዴት ናችሁ? ደህና ነን አልሀምድሊላህ ካላችሁ አህለን ወሰህለን ብያለሁኝ። ደህና ነን እናንተ እንዴት ናችሁ? እንኳን ደህና መጣችሁ ውድ ቤተሰቦቼ። ሰይድ እብራሂም፣ አንተ የከሚሴ ልጅ ነህ? አዎ ወደዛው አካባቢ ነኝ። ምንድን ነው እና ጥያቄ ማንኛውም ጥያቄ ካላችሁ አህለን ወሰህለን ወመር ሀበን ብያለሁ። ጥያቄ የምትፈልጉ ካለ ጀማል እንደት ነህ? ደህና ነኝ አልሐምዱላህ ረብ ልዓለሚን ሰላም ነኝ። እናንተ እንዴት ናችሁ? ሁላችሁም በመላው የዓለማችን የምድራችን ዳርቻ አላችሁ፣ የሰው ልጆች በሙሉ በባህሩ፣ በየብሱ፣ በሁሉም በሰማይ ምንድነው የሚባለው፣ በሁሉም በቃ አጠቃላይ ያላችሁ ደህና ነኝ አልሐምዱላህ። እንዴት ናችሁ እናንተ? ሰላም ነው አይደል? ሁላችሁም ሁላችሁም ሁላችሁ እዚህ ያላችሁ ሰይጥ አጠቃላይ ሁላችሁ ትታዩ የምሰሙ አሁንም የምትሰሙ በኋላ የምትሰሙ አጠቃላይ ሰላም ብያችኋለሁ። ከሳውዲ አረቢያ ከመጣሁ አሁን አንድ አስራ ምናምን ቀን ሁኔ በየመን በረሃ በጅቡቲ ዞሬ ማለት ነው። እዚህ ላይ እንግዲህ ብዙ ፈተና አይተን ብዙ ጣውረዶችን አይተን የታዘብናቸው ያየናቸው አጠቃላይ አሉ። የሀገራችን ሁኔታ አጠቃላይ ለማን ነው መጠየቅ። አዲስ ዩቱበር ነኝ አስደምረኝ። ቶምን እስኪ ደምሮት ወይም ደምሩታ። ወንድማችን ቶምን በላይክ ጅዛ ከላ ኸይር ደምሩት። አዲስ ነኝ እያለ ነው ማለት ነው። እኔም ላይቭ ገብቻ አላቅም፣ በስንት አመት ገበያው፣ ሰው ብዙም የለ እኔም አላወኩበትም ረስቸው ነበር ማለት ነው። ዞሮታ ዞሮ ወይ ቀላ ይገባላችኋለሁ፣ እንሻላ ከዙሁር በኋላ ደምሩት ቶም ቲዩብ የሚለውን ደምሩት። ሁለት ሰው፣ ሶስት ሰው፣ አራት ሰው፣ አምስት ሰው ቢያገኝ ጥሩ ነው እና ደምሩት ልላችሁ እወዳለሁ ውድ ቤተሰቦች። ከአዲስ አበባ ብርዱን ልነግራችሁ አልችልም። ግን ብርዱ ደግሞ በሽታ የሚሆን አይነት ብርድ አይደለም፣ እውነት እናውራታለን፣ ደስ የሚል ብርድ ነው። ምክንያቱም ያኒ እኔ እንጃ፣ አሁን ሳውዲ ላይ ብርድ አይቻለሁ። በጣም ስቅዝ ከማለቱ አጥንተን ነው የሚሰብረው ማለት ነው። በሽታ ነው የሚሆነ በረሃ ስለሆነ ይሄ ደግሞ ብርዱ አየር ቀለም ተሰጠኝ። እሺ ቀለም፣ አሁን እዚህ ላይ መስጠት ይቻል ይሆን? ቀለም እንደው በሌላ ስልክ መጥቻለሁ። አሁን ውድ ቤተሰቦች መጥቻለሁ። አሁን ተመልሻለሁ። ቀለም ስጠኝ ያልከው እስኪ፣ ዩቱብ ላይ ገብቼ ነው ምሳሌ ቀለም የሚሰጠው እዚሁ ላይ ሄድና ከሰዓት ስገባ እሰጣችኋለሁ። ሰውን በዛ ሲል ማለት ነው። አሁን አላወኩበት ቢኖር አላወኩበት። አብሽራ አላህ ይወስል ቆየሁ፣ ላይቭ ተገባሁና ለዛ ነው እና ይሄ የምታዩት ክፍል ሶስት ሶስት 300 ብር አንዱ አልጋ አንዱ ክፍል ውስጥ 900 ብር ማለት ነው። ለሶስት ሰው ነው ይሄ፣ ነው አዲስ አበባ መርካቶ ላይ። ሌላ ጥያቄ ካላችሁ ጠይቁ ብያችኋለሁ። ከሌላችሁ ደግሞ መልካም ውሎ። አሁን ቁርስ ቁርስላ በሚያሉ ነው ልጆቹ የደንበልተን ተመልሰን ደግሞ ነገ መጣለሁ። ማነው ከሰዓት መጣለሁ ከሰዓት ላይ ገባለሁ። እንሻላ መልካሙሉ